መጽሐፍ ቅዱስ ምሳሌ ምዕራፍ ስድስት ከ16 እስከ 19 እግዚአብሔር የሚጠላቸውን ሰባት ነገሮች ይዘረዝራል። እባኮን እነዚህ ሰባት ነገሮች ከመስማቱ በፊት ቤተሰብ ካልሆኑ ሰብስክራይብ በማድረግ ይቀላቀሉ። እግዚአብሔር በመለኮታዊ ባሪው ፍቅር ስለሆነ የሚጠላው ነገር ምንም የለም ብለን የምናስብ ከሆነ ተሳስተናል። እግዚአብሔር ሁሉንም አጢአት ቢጠላም በተለይ በአጥፊነታቸውና በአደገኝነታቸው ተወዳዳሪ የሌላቸውን አጢያቶች የበለጠ ይጠላል። አንደኛ ትቢተኛ አይን። እግዚአብሔር ከሚጠላቸውና ከሚጸየፋቸው ሰባት አጢያቶች መካከል የመጀመሪያው ትቢተኛ አይን ነው። ትቢት የልብ ወይም ያስተሳሰብ ጉዳይ ስለሆነ በዓይን አይታይም። ንፋስን በዓይናችን አናየውም፣ የምናውቀው በውጤቱ ብቻ ነው። ትቢትም ልክ እንደዚሁ በሰው ዐይን አይታይም፣ የሚታወቀው በውጤቱ ብቻ ነው። ትቢት በአጭሩ ራስን አጉልቶ ወይም አተልቆ በሚያሳይ መነጽር መመልከት ነው። የትዕቢት ተቃራኒ ትሕትና ሲሆን፣ ትሕትና ማለት ደግሞ ከሰው በታች ራስን ዝቅ አድርጎ መመልከት ሳይሆን የሆነውን ሆኖ መገኘት ነው። ሁለተኛው ሐሰተኛ ምላስ። እግዚአብሔር ለሰው የመናገር ችሎታ የሰጠው ራሱንና ሌላውን ሰው እንዲጎዳበት ሳይሆን እንዲጠቅምበት ነው። የመጀመሪያዎቹ ሰዎች አዳምና ሔዋን የተሰጣቸውን ግሩም የሆነ የመናገር ችሎታ በአግባብ አልተጠቀሙበትም። ሔዋን የመናገር ችሎቷን ተጠቅማ ባሏን አዳምንቅ አግባብታ የማይበላው እንዲበላ አደረገችው። ሐሰት ማለት እውነት ያልሆነውን እውነት ነው ብሎ አስመስሎ መናገር ነው። በሐሰት ቃላት እየመረጥን ጥሩ በመናገራችን ለጊዜው ሌሎችን ያሞኘን ቢመስለንም እውነተኛ ማንነታችን አንድ ቀን ይገለጣል። ሦስተኛው ንጹሕ ደም የሚያፈሱ እጆች እግዚአብሔር ከሚጠላቸውና ከሚጠየፋቸው አጢያቶች መካከል ሦስተኛው ንጹሕ ደም የሚያፈሱ እጆች ናቸው። እግዚአብሔር የፈጠረውን የሰው ነፍስ ወደ ዘላለማዊ ሞት የሚያሸጋግርበት በር ሞት ስለሆነ ያንን የሞትን በር ለመክፈትም ለመዝጋትም ሙሉ መብትና ሥልጣን ያለው ሰው ሳይሆን እግዚአብሔር ነው። ለዚህ ነው አትግደል የሚለው ትእዛዝ ለሰው የተሰጠው። አራተኛ ክፋትን የሚያውጠነጥን ልብ ከእግዚአብሔር ጋር የተቀራረበ ኅብረት እንዲኖረን ምርጫችን ከሆነ ልባችንን ክፋትን ከማውጠንጠን የጸዳ መሆን አለበት። እግዚአብሔር ክፋትን የሚያውጠነጥን ልብን በጣም አድርጎ ይጠላል፣ በሌላው ሰው ህይወት ላይ የሚያደርሰውን ጉዳት ስለሚያውቅ ማለት ነው። አምስተኛ ወደ ክፋት የሚሮጡ እግሮች። አንዳንድ ሰው በሌላው ሰው ሕይወት ውስጥ ክፉ ነገር ለመስራት እግሮቹ የሚሸኩሉት ለምን ይሁን? ሴጣን ክፉ ስራውን ተግባራዊ የሚያደርግበት አንደኛው መንገድ በልባቸው ውስጥ ክፋት በሚያውጠነጥኑ ሰዎች በመጠቀም ነው። እነዚህ ሰዎች ክፉ ነገር ለማድረስ እግሮቻቸው በጣም የፈጠኑ ናቸው። የክፋት ስራቸውን ውጤታማ ለማድረግ ፈጣን በሆነ አሉባልታ ይጠቀማሉ። ስድስተኛው ስድስተኛው እግዚአብሔር የሚጠላው ነገር ሐሰተኛ ምስክርነት ነው። ጌታ ኢየሱስ እንኳ እንዲሰቀል የተፈረደበት በሐሰት በተገዙ ምስክሮች ነው። ሐሰተኛ ምስክር ያላየውን እንዳየ ያልሰማውን እንደሰማ አድርጎ ስለሚመሰክር ፍርድን ያጣምማል። ሰባተኛው በወንድሞች መካከል ጠብን የሚጭር እግዚአብሔር በወንድሞች መካከል ጠብን መጫር እጅግ አድርጎ ይጠላል። ጠብ ጫሪዎች የሚለዩበት መንገድ ጆሮ ሰጥቶ ለሚሰማቸው ሁሉ አሉባልታቸውን አሉባልታቸውን በትጋት ያሰራጫሉ። የሚወስዱትንም የጥቃት እርምጃ ከራስ ወዳድነት የሚፈልቅ ሲሆን በባሕሪያቸው ከመገንባት ይልቅ ማፍረስ የሚቀናቸው በመሆናቸው ነው። ክስ ሲያቀርቡ ያለ ማስረጃ ነው። ትንሽ ነገር አጋን ነው ስለሚያወሩ የማሳመን ችሎታ አላቸው። እግዚአብሔር ከሚጠላቸው ከእነዚህ ሰባት ነገሮች መራቅ ይሆንላችሁ። አመሰግናለሁ።